ሰብስክራይብ በማድረግ ቤተሰብ ይሁኑ። ሙዕሚን የሆነ ሰው ወንጀሉን የሚመለከተው ልክ ተራራ ስር ተቀምጦ ተራራው አሁን ከአሁን ይወድቅብኛል ብሎ እንደሚፈራ ሰው ነው ይላሉ። በጭለማ አላህ ሰትሮት ወንጀል ሰርቶ ሲያበቃ ጠዋት ወደ ጓደኞቹ ሄዶ እገሌ ሆይ ትናንትና ሌሊት እንደዚህ ሰራው እንዲህ አደረኩ ብሎ ይናገራል። አላህ እየሰተረው፣ እሱ የአላህን ሲትር የአላህን መጋረጃ ይገልጻል። እንዲህ አይነቱ ሰው አይማርም ብለው ነው ያስቀመጡ። እንደ ግለሰብ ደግሞ ወንጀል አንድ ሰው ሲያበዛ አላህ ሱብሓነሁ ወተዓላ በዱንያ ውርደት ነው የሚያከናንበው። ምን አሉ ሐሰኑል በስሪ፣ እነዚህ ሰዎች ወላሂ ወራዳዎች ናቸው አሉ። የፈለገ የአማራ መኪና ቢዝ፣ የፈለገ ቆንጆ ቤት ላይ ቢኖር የፈለገ መጓጓዣ ላይ ቢሆኑ እነዚህ ሰዎች ወራዳ ናቸው። ወንጀል በተለይ በማህበረሰባችን ውስጥ፣ በአጠቃላይ በዓለማችን ላይ አላህ ስብሓነሁ ወተዓላ የሚጠላው ክፉ ነገር አይደለም ሙስሊም ባልሆኑ ህዝቦች ውስጥ በሙስሊሞች ሁሉ ውስጥ እጅግ የተስፋፋበትና ወንጀልን እንደ ቀልድ መመልከት የተጀመረበት ዘመን ላይ ነው ያለ ነው ዛሬ ሙስሊሞች ጋር ስንመለከት አብዛኛው ሙስሊም በሚባል አላህ ያዘነለት አላህ ሱብሃነሁ ወተዓላ የማረው አላህ ኸይር የሻለት ሲቀር ብዙ ሰዎች በርካታ ከሙስሊም ቤተሰብ የተገኙ የሙስሊም ልጆች ወንዶችም ሴቶችም በአጠቃላይ ሁላችንም ማለት በሚቻልበት ደረጃ ወንጀል ውስጥ እየተዘፈቅን ወንጀልን እያዘወተርን ማዕሲያ የሚባለውን ነገር አቅለለን የመመልከት አባዜ ውስጥ የገባንበት ሰዓት ላይ ነው ያለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢማሙ ቡኻሪ በዘገቡት ሐዲስ ላይ ምን ይላሉ? ሙእሚን የሆነ ሰው ወንጀሉን የሚመለከተው ልክ ተራራ ስር ተቀምጦ ተራራው አሁን ካሁን ይወድቅብኛል ብሎ እንደሚፈራ ሰው ነው ይላሉ። ሙናፊቅ ወይም ፋጂር የሆነ ሰው ደግሞ ወንጀልን የሚያየው አፍንጫው ላይ እንደተቀመጠች ዝንብ በእጁ እሺ እንደሚላት እንደዛ አድርጎ የሚመለከትበት ሁኔታ እንዳለ ነቢያችን ሰለላሁ ዓለይሂ ወሰለም ነግረውናል። ዛሬ በርካታ ሙስሊሞች በማወቅ ይሁን ባለማወቅ በብዛት እያየን ያለነው በተለያዩ በሶሻል ሚዲያዎችም በተለያየ መልኩ ሰዎችን ወደ ፊስቅ ቦታ ሲጣሩ ወደ ብልግና ቦታ ላይ ሰዎች እንዲሰማሩ ሲጋብዙ አላህን ስብሓንሁ ወተዓላን በአደባባይ ትዕዛዙን ሲነቅፉ የምናይበትና ወንጀል በአደባባይ የሚሰራበት ሁኔታ ላይ ነው ያለ ነው። ነቢያችን ሰለላሁ ዓለይሂ ወሰለም ኩሉ ኡመቲ ሙዓፋ ይላሉ። ሁሉም እመቶቼ የአላህን ስብሓንሁ ወተዓላ ምሕረት ያገኛሉ። ኢለልሙጃሂሩን ይላሉ። ወንጀልን በአደባባይ የሚሰሩ ኃጢአትን ምንም ሳይፈሩ ሰው ያያቸው ፊት ለፊት ጎዳና ላይ ወጥቶ የሚሰሩ ሰዎች ሲቀሩ፣ እነሱሳ ከአላህ ስብሓነሁ ወተዓላ ራህመት የራቁ ናቸው ብለው ነው ነቢያችን ያስቀመጡት። ከወሚነ ልሙጃሃራ ይላሉ። ወንጀል በአደባባይ ከመስራት አንዱ በጨለማ አላህ ሰትሮት ወንጀል ሰርቶ ሲያበቃ ጥዋት ወደ ጓደኞቹ ሄዶ እገሌ ሆይ፣ ትናንትና ሌሊት እንደዚህ ሰራው እንዲህ አደረግኩ ብሎ ይናገራል ። አላህ እየሰተረው እሱ የአላህን ሲትር የአላህን መጋረጃ ይገልጻል። እንዲህ አይነቱ ሰው አይማርም ብለው ነው ያስቀመጡት። ዛሬ ስንቶቻችን ነን ወንጀል ላይ የተሰማራ ነው? ስንቶቻችን ዚና ላይ ተሰማርተናል? ስንቶቻችን አስካሪ መጠጦች ውስጥ ገብተናል? ስንቶቻችን የሰው ሐቅ እንበላለን? ስንቶቻችን ወላጆቻችን፣ እናት አባቶቻችን እናስቀይማለን? ስንቶቻችን ወገኖቻችን እናስከፋለን? ስንት ግፍ ዙልም እንፈጽማለን? ታዲያ ወንጀል በበዛ ቁጥር ወንጀል በማህበረሰቡ ላይ የሚያመጣው የራሱ የሆነ ውጤት አለ። ወንጀል በግለሰቡ ላይ የሚያሳድረው ተጽዕኖ አለ። ዛሬ ምናልባት ሰሞኑን እንደሰማነው የመሬት መንቀጥቀጥ እንግዲህ አዲስ አበባችንን እኔ በዕድሜ የመሬት መንቀጥቀጥ የሚባል ሰምተን ሰምቼ አላቅም እንግዲህ ባለፉት አርባ ዓመታቶች ነገር ግን አሁን ስንመለከት ሌሎች ዓለሞች ላይ እናያቸው የነበሩ ነገሮች ጎርፍን፣ የመሬት መንሸራተት፣ እንደዚሁ የመሬት መንቀጥቀጥ፣ ሌሎችም ወንጀሎች የሚመጡት በሌላ ነገር አይደለም። ወንጀል ሲበዛ፣ ኃጢአት ሲከመር አላህ ሱብሓነሁ ወተዓላ ሰዎች ወደ አላህ ሱብሓነሁ ተዓላ እንዲመለሱ ቆም ብለው እንዲያስቡ የተለያዩ አደጋዎችን ያመጣባቸዋል። ወንጀል ሲበዛ በማህበረሰቡ ላይ የሚያሳድረው ብዙ ተጽዕኖ አለ። ብዙ ፈሳዶች የውሃ ብክለትን ያመጣል። የአየር ብክለትን ያመጣል። አዝመራዎች፣ እርሻዎች ሁሉ እንዲጠፉ ያደርጋል። በአጠቃላይ ከሰው አልፎ ለእንስሳቶች፣ ለእጽዋቶች፣ ለአዕዋፋቶች ሁሉ ይተርፋል። አላህ ዟሀረል ፈሳዱ ፊልበሪ ወልባህር ይላል። ቢማ ከሰበት አይዲናስ በሰዎች ወንጀል፣ በሰዎች ኃጢአት ሳቢያ በምድር ላይ ጥፋት ተስፋፋ፣ ጥፋት ግልጽ ሆነ ይላል አላ ይሄን የሚያደርገው ለምንድን ነው? ሊዩዚቀሁም ባዕደ ለዚ አሚሉ ለአለሁም የርጅዑን ወደ አላህ ይመለሱ ዘንድ የሰሩትን ስራ ውጤቱን ከፊሉን ገና አኼራ ሳይሄዱ በዱንያ ሊያቀምሳቸውና ተውባ እንዲያደርጉ ነው ይላል። እዚህ ቦታ ላይ ዛሬኛ ብዙ የምንሰራቸው ወንጀሎች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ጊዜ ይላሉ አብደላህ ብን ዑመር ወደኛ ፊታቸውን አዞሩና፣ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ እናንተ ሙሃጅሮች ሆይ አሉን። አምስት ነገሮች በእነሱ ስትፈተኑ አሉ አላህ እናንተ እንዳትደርሱ አላህ ይጠብቃችሁና አሏቸው። ያን ጊዜ አለቀላችሁ ማለት ነው። አንደኛ አሉ ለም ተዝሀር ልፋሒሸቱ ፊ ቀውሚን ቀጡ አሉ ዝሙት፣ ሰዶማዊነት፣ የተለያዩ ብልግናዎች፣ ኸምር መጠጣት፣ ስርቆት፣ ውንብድና የመሳሰሉ የተለያዩ ወንጀሎች ይፋ በሚሆኑበት ሰዓት ሰዎች ይሄንን በአደባባይ መፈጸም ሲጀምሩ በመሃከላቸው አላህ ወረርሽኝ ይለቅባቸዋል። በአያት በቅድመ አያቶቻቸው ዘመን ያልነበሩ በሽታዎችን አላህ ይሰልጥባቸዋል። ሚዛን ሲያጎድሉ፣ ስፍር ሲያጎድሉ ደግሞ አላህ ድርቅን ያመጣባቸዋል። የኑሮ ውድነትን አላህ ያሸክማቸዋል። ወጀውሪ ሱልጣን ዓለይህም አምባገነን መሪዎችን አላህ ሱብሃነሁ ወተዓላ በእነሱ ላይ ይሾምባቸዋል አሉ። ነቢያችን ሰለላሁ ዐለይሂ ወሰለም የገንዘባቸውን ዘካ የማይሰጡ ከሆነ ደግሞ አላህ ከሰማይ ዝናብ ይይዝባቸዋል። እንስሳቶች ባይኖሩ ኖሮ ጭራሽ አላህ አያዘንብላቸውም ነበር። የአላህና የመልእክተኛውን ቃል ኪዳን ሲያፈርሱ አላህ ከነሱ ውጪ የሆነ ጠላትን ይሾምባቸዋል፣ በእጃቸው ያለውን ነገር እንዲወስዱባቸው ያደርጋል። መሪዎቻቸው የአላህን ኪታብ ሲገፉ በቁርአን መፍረድ ሲጠው አላህ ያወረደውን ወደ ጎን እያደረጉ ሌላን ነገር ሲመርጡ አላህ እርስ በርስ ያባላቸዋል ብሎ ነገሩን ይላሉ አብዱላህ ብን ዑመር ረዲየላሁ አንሁ። በሌላም ሀዲስ እናታችን ኡሙ ሰለማ የተናገሩት ላይ ወንጀል በኡመቶቼ ውስጥ ሲበዛ አላህ ሁሉንም የሚያዳርስ በላ ያመጣባቸዋል አሉ። ታዲያ ወንጀል በበዛ ቁጥር ማለት ነው። ማህበረሰብ ውስጥ ወንጀል ሲስፋፋ ኃጢአት ሲበዛ የአላህን ስብሓነሁ ወተዓላን ቁጣ ነው እኛ ላይ የሚያመጣው። የአላህ በላ እኛ ላይ እንዲሰፍር ያደርጋል። የምናያቸው አስደንጋጭ የመሬት መንቀጥቀጥ በለው፣ እንደዚሁም ደግሞ ኃይለኛ አውሎ ንፋስን በሉት፣ የእርስ በርስ ጦርነትን፣ አደገኛ በሽታዎችም ሁሉ የሚመጡት በወንጀላችን ሳቢያ ነው። አላህ የሰጠንን ኒዕማ ኢነላህ ላ ዩይሩ ማ ቢቀውሚን ሓታ ዩይሩ ማ ቢአንፉሲም፣ አላህ በሰዎች ላይ ያለውን ጸጋ አይቀይርም እነሱ በራሳቸው ላይ ያለውን ነገር እስካልቀየሩ ድረስ ብለዋል ወማ አስዋበኩም ሚን ሙሲበቲን ፈቢማ ከሰበት አይዲኩም ነው የሚለው ማንኛውም ወንጀል እናንተን ያገኛችሁ የእጃችሁ ውጤት ነው እጆቻችሁ በሰሩት ነው ያውም አለ ወየዕፉ አን ከሢር አብዛኛውን ወንጀላችሁን እያለፋችሁ ብለዋል ነቢያችንም ሰለላሁ ዐለይሂ ወሰለም ከኡመቶቼ ሰዎች ወደፊት ይመጣሉ ከምር የሚጠጡ ለከምሪቷ ደግሞ ሌላ ስም ይሰጧታል። ኸምር የሚለውን አስወግደው ሌላ ታፔላ ላይ ይለጥፉና አጠገባቸው በሙዚቃ መሳሪያ ይዘፈናል። እንደዚሁ ሴት ዘፋኞች መድረክ ላይ ወጥተው ይውረገረጋሉ። ከኡመቶቼ እነዚህን ሰዎች አላህ ምድርን ይደረመስባቸዋል፣ ወደ ከርከሮ ወደ ዝንጀሮነት ይቀይራቸዋል ብሎ የተናገሩበትም ሀዲስ አለ። ወንጀል እንግዲህ እንደ ማህበረሰብ ሁላችንንም ይዞን የሚጠፋ ነገር ነው። ወተቁ ፊትነትን ላቱሲበነ ለነ ለሙ ሚንኩም ካሳ ከናንተ ወንጀለኞችን ነጥሎ የማይመታን ሙሲባ ተጠንቀቁ፣ ነው የሚለው። ዟሊሞች፣ ግፈኞች እየበዙ በሄዱ ቁጥር የአላህ ሱብሓነሁ ወተዓላ በላ ሁላችንም ጋር ይመጣል። እንደ ግለሰብ ደግሞ ወንጀል አንድ ሰው ሲያበዛ አላህ ሱብሓነሁ ወተዓላ በዱንያ ውርደት ነው የሚያከናንበው። ወንጀል የሚሰራ በኃጢያት የሚጨማለቅ ሰው እጣፈንታው ፈንታው ምንጊዜም ወራዳነት ነው። ሱለይማን ተይሚ የተባሉ ከሰለፎች አንዱ ምን ይላሉ፣ አንድ ሰው ወንጀል ሲሰራ ጥዋት ላይ አላህ ውርደትን ያሸክመዋል። ከቤቱ ሲወጣ ውርደትን የተሸከመ ሆኖ ነው የሚወጣው ይላሉ። ነቢያችንም ሰለላሁ ዐለይሂ ወሰለም አላህ ውርደትና የበታችነትን የኔን ትዕዛዝ በሚጥስ ሰው ላይ ሁሉ አድርጓል ብለው ነው ያስቀመጡት። አንድ ጊዜ ሐሰኑል በስሪ መንገድ ላይ በጣም ወንጀለኛ የሆኑ ሰዎች በአማሩ በቅሎዎች፣ በተንቆጠቆጡ ፈረሶች ሲያልፉ አይተው ምን አሉ ሐሰኑል በስሪ እነዚህ ሰዎች ወላሂ ወራዳዎች ናቸው አሉ። የፈለገ የአማራ መኪና ቢዝ፣ የፈለገ ቆንጆ ቤት ላይ ቢኖር፣ የፈለገ መጓጓዣ ላይ ቢሆኑ እነዚህ ሰዎች ወራዳ ናቸው። በቅሎቻቸው መሬቱን እየደበደቡ ቢሄዱ፣ ፈረሶቻቸው እየተወረገረጉ ወይም ደግሞ በደንብ በቃ እንትን በኩራት መንፈስ ቢሄዱም ነገር ግን ውርደት ቀልባቸውን አይለቃቸውም። ማዕሲያ የነሱ የውርደታቸው ምንጭ ነው ብለው ሐሰኑል በስሪ በእንደዚህ አይነት መልኩ ነው ያስቀመጡት። አንድ ሰው ወንጀል ሲሰራ እንግዲህ በጉሉ ሁሌም አላህ ውርደትን ነው የሚያሸክመው። ሌላው ወንጀል በግለሰብ ላይ ከሚያደርሳቸው ውጤቶች አንዱ አላህ ሊሰጠው የነበረው ሪዝቅ ከሱ ያርቀዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ አንድ ሰው በሚሰራው ወንጀል ሳቢያ አላህ ሊሰጠው የነበረው ሪዝቅ ያነሳበታል ብለዋል። ሪዝቃችን ከጠበበም ሪዝቃችን ከራቀም ራሳችንን ቆም ብለን መፈተሽ አለብን። ኢማን፣ እስትግፋር፣ ተቅዋ የሚባለው ነገር የአላህን ረህመት እንደሚያመጣው በተቃራኒው ደግሞ ወንጀል የሚባለው ነገር የአላህን ሱብሓነሁ ወተዓላን በላ ነው ይዞብን የሚመጣውና ቆም ብለን ራሳችንን ልንፈትሽ ይገባል። አብዱላህ ብኑ አባስ ኃጢአት ይላል ወንጀል የሚባለው ነገር ፊትን ያጠቁራል፣ ቀብርን ያጨልማል አሉ ሰውነትንም ደካማ ያደርጋል። እንደዚሁም ሪዝቅን ያጎድላል አሉ። ከዚያም አልፎ በሰዎች ቀልብ ውስጥ የምትጠላ ያደርግሃል። ስለዚህ በተቻለ መጠን ወንጀል ከሚባለው ነገር ራሳችንን መጠበቅ የአላህን ሱብሓነሁ ወተዓላን አምር